በተለይ ሰው ሀገር ያለን ሰዎች ይችን ሀዲስ ብንሰማት ደስ ይለኛል። ምክንያቱም ነገ ቤት ሰርቼ ከዛ በኋላ ወደ ሀገር ይገባለሁ፣ ነገ ወዲያ ደግሞ ይህኛውን ቤት አጣናከሪ፣ ይህኛውን ሰርቼ ከዛ በኋላ ይሄዳለሁ። ከዛ ከዛ ከዛ እያልን እድሜያችን ይሄዳን ያልቃል። ሁለት ቤት ሶስት ቤት አራት ቤት ሰርተን ራሱ ነገር ግን በቃኛ አንልም እና ያላህ መልዕክተኛ ዓለይሂ ሰላት ሰላም ምን ይላል? ለው ካነ ሊብኒ አደም ለአደም ልጅ እኮ ቢኖረው ዋዲያኒ ሚማሊን ሁለት ሸለቆ ቢኖረው ኑሮ ለብተዋ ዋዲያን ሳሊታ ሶስተኛ ሸለቆ ይመኝ ነበር አሉ። ወላ የምለው ጀውፉ ብን አደም የአደምን ልጅ እኮ አይሞላውም። ለ ቱራብ ደው ሆዱን አይሞላውም ቱራብ ቢሆን እንጂ ወይም ደግሞ ይህ ምንድን ነው አፈር ቢሆን እንጂ። ወየቱቡ ላሁ ላ መንታብ ወላ አላ ስብንታ የተመለሰ ወይም ተውበት ያደረገ ሰው አላ ስብንታላ ወንጀሉን ይመረላታ ወይም ተውበትን ይቀበለዋል አሉ። ምንላችሁ ፈልጌ ነው። አብዛኞቻችን እድሜያችንን በጣም በሰው ሀገር እየጨረስን ያለ ነው። ነገ እንሄዳለን ነገ ወዳ ነገ ነገ ነገ የሚለው ነገር የዛሬ ዓመት እንሄዳለን እንላለን። የዛሬ ዓመትም ሲመጣ የዛሬ ዓመት እንላለን። የዛሬ ዓመትም ሲመጣ የዛሬ ዓመት እያልነ ለማይሞላ ዱኒያ ራሳችንን ስን እኛ እናልቃለን እንጂ ዱኒያ አታልቅም። በቃ ነገ ነገ የሚለው ነገር ጊዜያችንንም፣ ህይወታችንንም ራሳችንን እንድናጣ ያደርገናል። ሰው ባለን ተብቃቅተን ወደ ሀገራችን ብንገባ የተሻለ ነው ብዬ አስባለሁ። ምክሩ ለራሴም ነው። ባለው መብቃቃት ደግሞ ትልቅ ነገር እንደሆነ ያለ መልክተኛ በሌላ ሐዲስ ተናግረዋል። ባለው የተብቃቃሶ በቃ በሁሉም ነገር ሙሉ የሆነ ይሆናል። ያለ መልክተኛ በሌላ ሐዲሳቸው ላይ ደግሞ ዱኒያን ካባረርናት እንደምትርቅን ከራቅናት፣ ወይም ደግሞ ከእሷ ከራቅን ደግሞ እንደምትቀርበን እኛን እንደምትከተል እኛ ሳንሆን እሷን የምንከተል እሷ እኛን እንደምትከተል ይናገራሉ እና በምንችለው አቅም ዱኒያ ላይ ተአልቅ ባናደርግ አሪፍ ነው ብዬ አስባለሁ። አላህ ሱብሐነሁ ወተዓላ ለሀገራችን ያብቃን፣ መጨረሻችንን ያሳምርልን። ገንዘብን ከማባረር ወደ አላህ ሱብሐነሁ ወተዓላ ተመላሾች፣ ትክክለኛ ተመላሾች። ማለት ገንዘብን በራሱ መስራት መጥፎ ሆኖ ሳይሆን ግን ደግሞ የሆነ ልቅ ያለው የሆነ ታልቅ ወይም ደግሞ የሆነ ሽድድ ያለ ነገር ገንዘብ መውደድ እራሳችንን እንድናጣ ያደርገናል እና ለመጨረሻችንን ያሳምርልን አላህ ያፈዘከው